የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለሥልጣን ሸቀጣ ሸቀጦች በሚሸጥባቸው ሱቆች ውስጥ ደረቅ እንጀራ መሸጥ መከልከሉን አስታወቀም። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለሥልጣን መሥሪያ ቤት ምክትል ሥራ አስኪያጅ አቶ እንጋረቀታ እንደተናገሩት የተለያዩ መርዛማ ነገሮች እንደ ሳሙና፣ በረኪና፣ ፍሊት፣ የአይጥ መርዝ፣ የጽዳት ኬሚካሎችና ሌሎችም ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦን መሸጥ ልክ እንዳልሆነ በመግለጽ ይህንን ክልከላ ባለሥልጣን መሥሪያ ቤቱ ለመወሰን መገደዱን ገልጿል። ክልከላው የሕብረተሰቡን ጤና ለመጠበቅ ሲባል የተወሰነ እንደሆነ አመላክተው እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች በዳቦ ቤቶችና በባልትና ወይም ለዚሁ መሸጫነት በተፈቀደለት ቦታ ብቻ መሆን እንዳለበትም አስረድተዋል። ህብረተሰቡ ለጤናው ጠንክ መሆኑን ተገንዝቦ ተባባሪ እንዲሆን የጠየቁት ምክትል ስራ አስኪያጁ ያልተፈቀደላቸው ነጋዴዎችም ሲሸጡ ከተገኙ አስፈላጊው የእርምት እርምጃ እንደሚወሰድባቸው አስገንዝበዋል። በከተማ አስተዳደሩ በየአካባቢው በሚገኙ ትንንሽ ሸቀጣሸቀጥ መሸጫ ሱቆች ውስጥ ምግብ ነክ የሆኑ ነገሮችን መሸጥ የተለመደ መሆኑ ይታወቃል። በመጨረሻም ህብረተሰቡ ይህንን ተገንዝቦ ለጤናው ሲባል ጥቆማ እንዲሰጥ ባለሥልጣን መስሪያ ቤቱ ጥሪ አቅርበዋል።